አሰላሙ عለይኩም ረحማትلላህ ወበረካቱሁ ውዲና የተከበራችሁ የአቡ አብድ አብድራማንቱ ተከታይ ቤተሰቦች እንዴት ናቸው ሰላም ናቸው ወይ እኔ ሰላም ነኝ አልሐምዱላ ይህን ሁለ ጠፋ ጠፋ ነበር ብቅ ብያአለሁኝ ብቅ ያልኩትም ሰላም ልላችሁና ሆሮመንም ህድህድ እያለ ነው አላ በሰላም ጾመን እምንጨርሰው አላ ያድርገና ጾመው የሮመዳንን በረካ ሀገኙት አተጠቀሙበት አላህ ያድርገና የቀሩትንም ቀናቶች በሰላም ጾመን የምንጨርስ አላህ ያድርገና እና ሮመዳኑ ይኸው እንግዲህ ለኢዱ ቀረብ ረብ እያለ ነው ግማሽም እያለፍን ስለሆነ ስለ ዘካተል ፊጥር ደግሞ ለማስተዋወሰም ነው ብቅ ያልኩት። እና ስለ ዘካተል ፊጥር በእርግጥ በተለያየ ጉሩብ ላይ የተቀባይ ቁጥር አመቻችተነ የላክነው አለ። ምናልባት በዛ በጉሩብ ሆናችሁ ያልደረሳችሁ እህት ወንድሞች ካላችሁ ያስቀመጥነው ቁጥር አለ። እሱን ኢንሻላህ የብዙውን ቁጥር መዘርዘር ባልችልም የኔን ቁጥር አስቀምጥላችኋለሁኝ። በሪያድም፣ በመዲናም፣ በጅዳም በመካም ያስቀመጥናቸው ቁጥሮች አሉ እና የዘካተል ፊጥር ብር መስጠት ትችላላችሁ። ቀደም አድርገን በማዘጋጀት ዘካተል ፊጥሩ ለሚገባቸው አካሎች በሀገራችን ምናከፋፍል ይሆናል በአላህ ፈቃድ። ኢትዮጵያ ያሉ ወንድሞች ጋራ በማነጋገር እዚህም ያሉ ወንድሞች ጋራ በማነጋገር እዚህም የተቀባይ ቁጥር አመቻችተናል። ኢትዮጵያም የሚሰጡ አካሎች ተወያይተንበታል እና ዘካተል ፊጥር ለሚገባቸው አካሎች በሀገራችን ለተቸገሩ እንዲሁም ለሚገባቸው አካሎች ማለት ነው በጠቅላላ እንዲሰጡ ማድረግ እንችላለን እና እሱን ላስታውሳችሁ ብዬ ነው። ቁጥር የኔን ቁጥር ላስቀምጠላችሁ በሪያድን በጅዳም በመካም ያላችሁ አናገራችሁኝ የእነሱን ቁጥር ልሰጣችሁ ስለምችል እኔን አናግሩኝ ማለት ነው። ቁጥር ዜሮ አምስት ሦስት አራት ሀምሳ ዘጠኝ አስራ አምስት ሰባ ስድስት ዜሮ አምስት ሦስት አራት መቶ ሀምሳ ዘጠኝ አስራ አምስት ሰባ ስድስት እና በዚህ ቁጥር አናግሩኝ ማለት ነው። እና ኢንሻ አላህ በዚህ ሁኔታ እዚህም መስጠት እንችላለን። ግን ሀቻልን በሀገራችን ያለውን ሁኔታ በደንብ ስለምናውቅ እዚህ ሀገር ብዙ የከፋ ችግር ላይኖር ይችላል። አገራችንን ግን ብዙ የሚቸግሩ ሰዎች ስላሉ እና በቻልነው አቅም ይኸው በሌላው ነገር ባንገድፋቸው ይህን ዘካተል ፊጥሩን እንኳ ለእነሱ እንዲረዱ ብናደርግ የተሻለ ነው በማለት ነው።